ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን የሻቢያ ተላላኪ በመሆን የትግራይን ሕዝብ የጥይት ማብረጃ ሊያደርገው የተፍጨረጨረ የሚገኘው ከስህተቱ መማር የማይችለው ዘመን ያለፈበት የህወሓት አንጃ ቡድን የሚያደርገው እንቅስቃሴ አስመልክቶ አንድ የቀድሞ የህወሓት ታጋይ የነበሩ የሶሎዳ ሚዲያ ቤተሰባችን ገዳይ ሲያረፋፍድ ሟች ይገሰግሳል በሚል መነሻ ሀሳብ ከትበው የላኩልንን እጅግ አስገራሚ ይዘት ያለው ጽሑፍ እንደሚከተለው ወደ እናንተ ይዘንላችሁ ቀርብ በናል አብራችሁን እስከ መጨረሻው የእናንተ ሚዲያ የሆነው ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩም ከወዲሁ በታላቅ አክብሮት እጋብዛለሁኝ። ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው ጀነራል ምግባ ኃይለ እጃችንን ብንሰጥም አንድ ባንድ ይጨርሱናል፣ አይምሩንም በማለት ሁሉም ህዝብ ኢላማ ውስጥ እንደሆነ በማስመሰል በመከበብና ተስፋ መቁረጥ ስሜት አስገብቶ የጦርነትን አስፈላጊነት ለማሳመን እየተጋ ነው። ጀነራል ዮሐንስ ጆን መዲድም በተመሳሳይ ዲስኩር ያስተጋባል። የዚህ አይነት ሀሳብ አራማጆች በተለይም ቤተሰቦቻቸውና ሀብታቸውን ያሸሹ ለራሳቸው ማምልጠው ውጪ ያሉ ሌሎች ደግሞ በከባባት ጥፋት የሚታወቁትና የትግራይን ህዝብ ራሱን የሚፈሩና በድንግዝግዝ መኖር የሚፈልጉ ናቸው። በትግራይ ውስጥ እየመጣ ያለውን የለውጥ ፍላጎት በመድፈቅ ህዝቡን አስፈራርተው ከራሳቸው እንዲጣበቅ ለማድረግም ጭምር ነው። ከዚህ በመነሳት ነው ከቻልን በጦርነት ንሞክር ካልሆነ መሸሽ የሚያስችለን ታክቲካዊ ወዳጅነት ማለትም ጽምዶ አሊያም አሊያንስ ስንፈጥር እያሉ የሚገኙት ይህንን ግምገማ እንዲይዙ በማድረግ ትልቅ ሚና የተጫወቱት ደግሞ ጌታቸው አሰፋ፣ ስብሃት ነጋ፣ ጀነራል ኃይለስላሴ ወዲም ቤተይ እንዲሁም በጦርነት ወቅት የአፋርና አማራ ክልል ባንኮች፣ መድኃኒት፣ የእርዳታ እህል፣ ተሽከርካሪዎች ወዘተና የትግራይን መሬት፣ ማዕድን፣ ብረታ ብረት የዘረፉ የሰራዊት አመራሮች ሞንጆሪኖ፣ ዳዊት ገብረ እግዚአብሔር የመሳሰሉ የዘረፋ ቡድን ካቦዎች ማለትም ጋድቫዘርስ ናቸው። ሻቢያ የገባላቸው ቃልም እንዲሁ ይደመራል። ጀነራል ታደሰ ወረደን በፖለቲካ ይሁን በሙስና ዙሪያ ያለበት ወቅታዊ ሁኔታ ሲታይ ተጠያቂነት በመስጋት አብሯቸው ሊሸሽ የሚችልበት ሁኔታ ዝግ አይመስልም። ለዚህ ነው ተፈናቃይ እንዲመለስ የማይፈልጉት እነዚህ ህገወጥ ሚሊዮነሮች። ህወሓት እውቅና ተከለከለ ያሉ የሚቀሰቅሱት ወጣቱን ለማሰለፍ እንጂ የህወሓት ፍቅር ኖሯቸው አይደለም። አንዳንዶች ከህፃንነታቸው ጀምረው በጦርነት የኖሩ ሰዎች ሲሆኑ ከኖርማሉ ህብረተሰብ በተለየ ሁኔታ በጣም ተጠራጣሪዎችና ሁሌ በስጋትና ፍርሃት የተሞሉ እጅግ ፓራኖይድና ጨለምተኛ ናቸው። የስጋታቸው ዋና ምንጭ ያስጠይቁናል የሚሏቸው ተግባሮቻቸው ቢሆኑም ያለፉት በኮኢርሲቭ አክሽንስ የታጠረ ህይወትም ደህንነታቸው በወታደራዊ ኃይል ብቻ የሚጠበቅ አድርገው እንዲያስቡ ያደረጋቸውም ይመስላል። በዚሁ እብደት ተመስርተው በምግበይ ስር ምዕራብ ግንባር ብለው አምስት አርሚዎች ማለትም አርሚ 13 በጸጋይ የሚመራው አርሚ 11 በወርቅ አይኑ የሚመራው አርሚ 17 በወዲያዞል የሚመራው አርሚ አምስት በየንጉስ አበጀ ማለትም ወዲራያ ይመራ የነበረ አሁን ምክትሉ ንጉስ የሚመራው አርሚ አርማ ሁለት በድንኩል አድዋ ፈረስ ማይገንደብ ታሰማርተዋል። የመሳሪያ ይሁን የያዙት በትክክል መዋጋት የሚፈልግ የሰው ኃይል ምንም ቢሆን ድንገተኛ ማጥቃት ለማድረግ በምዕራብ ግንባር እየሰሩም ይገኛሉ። በአሁኑ ሰዓት ጀኔራል ፍስሐ ማንጁስ የገዛቸውን መሳሪያዎች በኤርትራ በኩል በግላጭ እያመላለሱም ይገኛሉ። በቂ ነው ማለት ምን ማለት ነው? የሚለው ሌላ ጥያቄ ሆኖ ጸረ ድሮንን በቂ ገዛን እያሉ ማጓራትም ተያይዘዋል። የተገዛው መሳሪያ በእርግጥ ከፌዴራል መንግስት አላፍ ድሮኖች ቴክኖሎጂ ጋር ይጣጣማል አይጣጣምም የሚለውን ጥያቄ መመለስ ባይችሉም በሻዕቢያ ተንኮል፣ በራሳቸው እብሪትና ፍርሃት ተገፋፍተው ለሌላ ዙር ፍጅት እየተደረደሩም ይገኛሉ። አሁን በምዕራብ ግንባር ዓላማ አድርገው እየሰሩ ያሉትን ነገር በተመለከተ የህወሓት ሰራዊት ከማይ ጸብሪ ወደ ማይዳጉሻ ወደ ዋልድባ ወደ አዲ ረመጽ መውጣት በዚህ ደግሞ ማይጋባ በመግባትና ደጀና ማለትም አዲ ሰላም ተራራ በመቆጣጠር በዚህ መልኩ ሆሞራንና ማይጋባን መቁረጥ እንችላለን የሚል የህልም ጉዞ ማለትም ናይቶክ ጀምረዋል። አዲስ አበባ መድረስ እንኳን አሁን ያኔም አልተቻለም። ከአማራ በጉልበት አስመልሰዋለው የሚለውም ለጊዜው በጉልበት ቢይዝም ቢወስድም ጉልበቱ ከየት ተገኝቶ ቢገኝም እስከ መቼ ጸንቶ የሚለውን ጥያቄ እንኳን ለሰራዊቱ ራሳቸውንም ማሳመን ሳይችሉ ነው። በሰላምና በህገ መንግስታዊ አግባብ መፍትሄ እንዲሰጠው ስምምነት ተደርሶ የተጀመረ ስራ አደናቅፈው ሲያበቁ መሬት እናስመልስ በሚል ስንኩል ህሳቤ የግልና የቡድን ቂምና ጥቅም ታውረው እየተንደረደሩ የሚገኙት በአማራ የተያዘ መሬት አስመልሳለሁ ብሎ እየመጣ የአማራ ፋኖ እስከምን ያዘልቀናል ብለው እንደሚያምኑ፣ እነሱ ሳያልቁ ለምን ለሰላም ተቀመጥክ ብሎ ከፌዴራል መንግስት ጋር የተጣላው ሻዕቢያ ዘላቂ ፍላጎት ኢትዮጵያን ማፍረስ ቢሆንም የቅርብና የአሁኑ ጊዜ ቁጭቱ ትግራይን ማውደም፣ ወያኔን መበቀል መሆኑን ለመዋለ ህጻናት ጭምር ያስተማረው ሻዕቢያ በምን ሂሳብ ድል አድራጊ ህወሓት ማየት ይፈልጋል ብለው ራሳቸውን እንዳሳመኑ ፈጣሪ ይወቀው። ነገር ግን ሻዕቢያ በፈለገው መልኩ እየጋለባቸው ሌላ ዙር ሰደድ እሳት ለመለኮስ ተዘጋጅቷል። ሲጀመር የትግራይ ህዝብ አሁን ከራሱ ነቀርሳዎች እና ከሻዕቢያ በቀር ጠላት እንደሌለው ቢያንስ ከሰላም ሰላም ስምምነቱ በኋላ የፌዴራል መንግስቱና መላው የኢትዮጵያ ህዝብ አሳዩት የአጋርነት ርብርብ ተረጋግጧል። እና ምን በወጣው ነው በሁለት ደርዘን ለማይሞሉ ክፉዎች ብሎ ዳግም ዋጋ የሚከፍለው ሻቢያን በተመለከተ ፈረሶቹ ድፍረት እንዲሰማቸው ለማድረግ በተሰኔ ኦምባሃጃር ዳንሻ እንዲጠጋና ማዶ ለማዶ መተሳሰር፣ በዚሁም የሱዳን መስመር ክፍት እንዲሆን እየሰሩ ይገኛሉ። እንግዲህ ፌዴራል መንግስት ያሳየው ትዕግስትና ተማጽኖ እዚህ ደርሷል። ገዳይ ሲያረፋፍድ ሟች ይገሰግሳል እንዳይሆን ትዕግስቱ ራሱ እብሪት እያዋለደ መጥቷል። እናም ሀገር መታደግ ግዴታው ነውና እርምጃው ከጋሪው ሳይሆን ከነጂው መጀመር አለበት ሲሉ የሶሎዳ ሚዲያ ቤተሰብ የሆኑት የቀድሞው የህወሓት ታጋይ የነበሩት ግለሰብ ሐሳባቸውን ቋጭተዋል። እሳቸው በላኩልን እጅግ አስገራሚ ሀሳብ ተነስተን ሶለዳ ሚዲያም የራሱ የሆነ እይታ እንደሚከተለው ከትቦ ያቀርባል። ከሶለዳ ሚዲያ እይታ አንጻር ይህ ጽሁፍ የትግራይ ህዝብ የገጠመውን ውስብስብና አደገኛ ፈተና ፍንትው አድርጎ የሚያሳይ ጥልቅ ሀተታ ነው። ጽሁፉ የሚያጋልጠው እውነታ የጦርነቱ ነጋሪት የሚጎስመው ለመላው የትግራይ ህዝብ ህልውና ተቆርቁሮ ሳይሆን በሙስና የተጨማለቁና በከባድ ወንጀል የተዘፈቁ ጥቂት የህወሓት ሽማምንት ከተጠያቂነት ለማምለጥ የዘረፉትን ንብረት ይዘው ለመሰወር በሚያደርጉት የመጨረሻ የሞት ሽረት ትግል መሆኑን ነው። እነዚህ ግለሰቦች የፕሪቶሪያን የሰላም ስምምነት እንደ መሸነፊያ ሰነድ በመቁጠር የሰላሙን መንገድ በመናድ ህዝቡ እንዳግም ወደማያባራ የእርስ በርስ እልቂት ለመክተት እየደለቱ መሆኑን በዝርዝር ያስረዳል። ይህ የጥፋት ቡድን ዋነኛ ስልቱ ከጦርነቱ ጠባሳ ያልዳነው እና በተስፋ መቁረጥ ውስጥ የሚገኘውን ህዝብ ስነ ልቦና መቆጣጠር ነው። ከእኛ ጋር ካልቆማችሁ አንድ በአንድ ትጠፋላችሁ የሚል የፍርሃት ስብከት በመንዛት ጦርነቱ የግል ህልውና ጉዳይ እንደሆነ በማስመሰል የወጣቱን ስሜት ለጥፋት ዓላማቸው ማዋያ ለማድረግ ይሞክራሉ። የትግራይ ህዝብ ከሰላም ስምምነቱ በኋላ ከሌላው የኢትዮጵያ ህዝብና ከመንግስት ያገኘውን የወንድማዊ ድጋፍና እገዛ ወደ ጎን በመተው ሀሰተኛ የጥላቻ ትርክት በመፍጠር የራሳቸውን የወንጀል ድርጊት በህዝብ ደም ለመሸፈን እየተንቀሳቀሱ እንደሆነም ጽሁፉ በግልጽ ያሳያል። ከሁሉም በላይ አስደንጋጩና አደገኛው ጉዳይ ደግሞ የትግራይን ህዝብ እንደ ታሪካዊ ጠላት የሚፈርጀው የሻብያ መንግስት እነዚህ ከህግ የሚሸሹ ግለሰቦች ለራሱ የጥፋት አላማ ማስፈጸሚያ መሳሪያ አድርጎ መጠቀሙ ነው። ሻብያ እነዚህ ኃይሎች በገንዘብና በጦር መሳሪያ በመደገፍ የሚያሳየው ወዳጅነት የህወሓት አክራሪ ቡድን እንዲያሸንፍ ፈልጎ ሳይሆን ዳግም ተመልሶ በማይነሳበት ሁኔታ እንዲደመሰስና ትግራይም የውከት ማዕከል ሆና እንድትቀጥል ነው የሻዕቢያ የመጨረሻ ግብ ትግራይ ከፍርስራሿ እንዳትነሳና ኢትዮጵያም የሰላም አየር እንዳትተነፍስ ማድረግ ሲሆን የህወሓት የጦር ሽማምንት ይህንን ግልጽ ሴራ ባለመረዳት በሻብያ ወጥመድ ውስጥ ገብተው ለከፋ ጥፋት እየተዘጋጁ ይገኛሉ በመሆኑም ጽሁፉ ለኢትዮጵያ ፌዴራላዊ መንግስት የሚያስተላልፈው መልእክት ግልጽና የማያሻማ ነው። መንግስት የሰጠው የሰላም እድልና ያሳየው ረጅም ትዕግስት በእነዚህ አካላት ዘንድ እንደ ፍርሃትና ድክመት ተተርጉሞ ለከፋ እብሪት ዳርጓቸዋል። ስለሆነም መንግስት ሊወስደው የሚገባው እርምጃ ከጋሪው ሳይሆን ከነጂው መሆን እንዳለበት ይጠቁማል። ይህም ማለት የጥፋቱ ምንጭ የሆኑትን ጥቂት ግለሰቦች ለይቶ በህግ ተጠያቂነት ማድረግ እንጂ መላውን የትግራይ ሕዝብ የሚጎዳ ሰፊ ወታደራዊ ዘመቻ ውስጥ መግባት እንደሌለበት ነው። የትግራይ ሕዝብ እውነተኛ ጠላት ከጦርነት በኋላ በጎ እጁን የዘረጋለት የኢትዮጵያ ሕዝብ ወይም ፌዴራል መንግስቱ ሳይሆን በደም የሚነግዱት የራሱ ነቀርሳዎች እና እነሱን በመጠቀም የከፋ ጥፋት ሊያደርስ የተዘጋጀው ሻብያ መሆናቸው ይህ ጽሁፍ ያስገነዘዋል። ሶሎዳ ሚዲያ መስከረም 28 2018 ዓ.ም